ይች እንጀራችን እንደምታዩት በዚህ መልኩ ተዘርግታለች። ይሄ ሁላችሁም መጀመሪያው ማስሚያው ነው። እስኪ ደግሞ ቀጣዩን እናያለን። እስኪ ሁለተኛውን ደግሞ እናስፋ። አናት በሻይ ይቺ ናት። እስኪ ሁለተኛውን ደግሞ በዚህ መልኩ አስፍተን አጣል ጸጥታ ወጣ እናያለን። ይሄ ሁላችሁ ይሄ ደግሞ ሁለተኛው ነው ግን

ግን ካሜራው እንደዚህ ሲያደርገው አይኑ ጮንጮን ይላል። እንደዚህ ቀጥ ሲያደርገው ደግሞ እንደምታዩት ነው። ይህ ደግሞ ሁለተኛ ያሰፋ ሶስተኛው ነው። ይሄ ገና አልፈለውም። እኔ የምለው ማለት ነው ራው ቆይ ተላክ በመከራ ነው የሚላቀቀው። በአንድ ጊዜ እየቀረዝኩ በአንድ ጊዜ እንትን እያልኩ ስለሆነ ማለት ነው እና ራው የስንዴ እንጀራ ሳውዲ ያላችሁ ኔ ስንዴ እንጀራ እየገገላችሁ ቦቦ፣ ወይ ኔ እናቴ፣ የሳውዲ ኑሮ በቃ በስንዴ እንጀራ እኮ ተቃጠለን። ይሄ አሁን ደግሞ እንደዚህ ሆነላችሁ እያደር ማለት ነው። ውጤቱ ደግሞ አይናለሁ። አንድ ጎን አይን አለው፣ ከአንድ ጎን ደግሞ አይን የለውም። አልማም ያው መዳን ቤት እንደዚህ ከጋገርን ለኛ ምንም አይከፋም፣ ችግር የለውም። እና እንደዚህ እያደረጋችሁ ብሎ ጣዕሙ ግን በጣም ቆንጆ ነው። የሚገርማችሁ በጣም ገበያ ከሚገዛው ገበያ ከሚገዛው እንጀራ እኔ ይህንን ለምጄ በቃ ይሄ ገበያው አይጣፍጠኝም። ምክንያቱም ቤት የሚጋገረው በጣም ነው የሚጣፍጠው። አይኑ ባያምርም እንጀራው በቃ ባያምር ራሱ በጣም ይጣፍጣል። ማሻአላ፣ በጣም እኔ እንጃ ይለያል፣ ለኔጋ ማለት ነው። አንድ ጊዜ ከለመዳችሁት የቤቱን ነው የምትበሉት፣ ምንም ነገር ስለሌለው ንጹህ ስለሆነ እና የገበያ እንጀራ የእኔን እንትን በውሃ ፈትፍተውት የማይሟሟ ከመብላት እንደዚህ እያደረጋችሁ ብሎ ላችኋል። አያችሁ እያደር ደግሞ ደህና ሆናል። የመጀመሪያው እንጀራ ቄጦማ አይን አለው። አይኑ ብዙ አይደለም፣ ግን እያደና ነው የሆነው። እሺ ይሄ ደግሞ አሁን አራተኛ አምስተኛ እንጀራ ነው፣ እየተሻለው መጣ። ያቹ ያኔ የመጀመሪያ እንጀራ ሁለተኛ እንጀራ እንትን አይልም፣ ግን አሁን ደምቀት ደና የሆነ ነው፣ ግን ታውኩት። ትንሽ ጋገሬ ታውኩት ትንሽ ውካ፣ በደንብ ይውካ ብዬ ማለት ነው። ምክንያቱም ይቀረዋል፣ አያቸው ሙሉ በሙሉ ያኔ በደንብ ሲሞካ ይጣፍጠኛል። ሆም ጠጥ ይላል ላቸዋለሁ። ግን ለእኛ ምንም አይለም። እንደዚህ እያደረጋችሁ ቦጥ ቦጥቦጡ ያረገ የኔ ስንዴ እንጀራ ማለት ነው፣ የነጭ ዱቄት እንጀራ እላችኋለሁ ከተመቻችሁ ላይክ ሰብስክራይብ እያደረጋችሁ አበረታትም እንላችኋለሁ። ወገኖቼ ያው እንግዲህ ለመሞከር ያህል ነው። መልካም ቀን እላችኋለሁ። እንደዚህ ጥቁር የሆነው ደግሞ ማለት ነው ለምን ጥቁር ሆነ ማለታችሁ አይቀርም ብዬ ነው በደንብ አምሽው ነው ልቅቶ በደንብ ምሳሌ ሌላ ማይገርኩት አለ በደንብ ሳላ ምስ ዱቄቱን በደንብ ሳላምስ እንደዚሁ ነጭ ሆኖ የጋገርኩት አለ። ሞቅ ሞቅ አድርጌ እና ይህን ግን በደንብ አምሾው እንደዚህ ጠቆረ ላችኋለሁ። ግን የሆነ አለ አይደለም። ጥቁሩ እኔ ጥቁር ወዳለሁ ጥቁር እንጀራ እና እንደዛ ነው ላችኋለሁ። ጓደኞቼ ከወደዳችሁት ላይክ ሰብስክራይብ እያደረጋችሁ መልካም ቀን የሆነልን ሽ የጭማ እንዴት ናቸው? ሳላም ናቸው ወይ ዛሬ ደግሞ እንጀራ እንዴት እንደምጋግል ላሳያቸው። የሳውድ እንጀራ በነጭ ዱቄት ማለት ነው። እንደዛ አይነት ጋሮራ ክዳን ያለው እቃ አዘጋጀው። ያው ስለጀመርኩ ነው መጀመሪያ። ከዛ ሊጡን በእንትን በዚህ በሳህን በጠበጥኩት ማለት ነው። በጥብጬ ያው ልክ እንደ ማንኛውም ሊጥ እንደምትበጠብጡት በጠበጥኩኝና በደንብ እንዲፈጭልኝ በዚህ በመፍጫው በዚህ በመፍጫው ጨምሬ ከዛ እፈጨዋለሁ ፈጨውና እና አንድ አስር ፈከንድ ሲፈጨው ከዛ እየፈጨው እዚህ እጨምራለሁ ያክል ማለት ቢያንስ አስር አልፈጀም። ከዛ የሌጡ ውፍራት ያው እንደምታዩት በጣም ቀጭንም አይደለም፣ ወፍራም አይደለም። ከዛ ከፈጫው በኋላ እዚህ ገለብጠዋለው እንደምታዩት። እኛቹ ያው ልክ ኢትዮጵያ እንጀራ ስትጋግሩ የምታቀጥኑትን ያክል በጣም ከወፈረም አይሆንላችሁም፣ ከቀጠነም ደግሞ አይሆንላችሁም፣ ይበላሻል። መመጠን አለባችሁ። ከዛ አሁንም በድጋሚ እንደዚህ እያደረኩ እፈጫለሁ ማለት ነው። ሶስት ጊዜ አሁን ፈጃሁኝ ፈላሲ ይበቃኛል ው ሶስት አሁን ይሄ ሶስተኛ ነው ትንሽ ናት ከሶስት ሁለት ሞሉ እና ግማሽ ማለት ነው ከዛ የው እንደምታየት ገለበትኩት አለቀ እንደዚህም አድርገው ለመሰላችሁ ማሸት ከፈለጋችሁ በእጃችሁን በደንብ አርጋችሁ ማሸት ትችላላችሁ። እኔ ግን ማሸት ሰለችን። በደንብ ካላሻችሁ ደግሞ እንጀራው አያምሩም። እኔ ደግሞ በቃ ቁጭ ብዬ እሱን ማሸት ረፍ ለሱ ላቤን አላዋጣ። በቃ እንዲደቅ ነው የሚፈለገው በጥብጬ። አሁን እዚህ ላይ ምንም አይነት ጓጉለት አይኖረውም። ይሄ በደንብ አድርጎ ስለሚፈጨው ጓጉለት አይኖረውም። በቃ ትክክል ሆኖ ሁሉም አንድ አይነት ሆኖ ግን ትንሽ የተፈጨ አብሽ ጨምሬበታለሁ። እየፈለገ ሰው የተፈጨ አብሽ ብትጨምሩበት ይጣፍጣል እና ጓደኞቼ እንደዚያ አድርጌው በዚህ ይሄ የእንትን ነው አጃ የሚያመጡበት የእንትን የለም የሾርባ እህል የሚያመጡበት እሱን ጋሮሮውን ሳልጠል አቤ አዘጋጅቼ በዚህ መልኳሁን ክዳን አለው ዛሬ አቦካሁት አስቀምጠዋለሁ። ነገ እህን ጊዜ ሙቀት ስለሆነ ቦክቶ አገኘዋለሁ። ነገር ግን እርሾ ማለት ነው፣ ለመጀመሪያ ጊዜ ስታወቁ እርሾ በትንሿ አድርጋችሁ ከትንሽ ሊጥ ታስቀምጣላችሁ። ከዛ 24 ሰዓት ታስቀምጡትና እዛች እርሾ ላይ ነው ይህንን የምታወቁት። ዝም ብላችሁ አደለም። እሺ ዝም ብያሁን እዚ ላይ ካሜራ ብጨምርበት አይጣፍጥም። እንጀራው ያምራል ግን አይጣፍጥም። እንዲጣፍጥላችሁ ከፈለጋችሁ ግን እርሾውን ቀድማችሁ በትንሽዬ ጋሮራ ለምሳሌ ቆይ ላሳያችሁ። ትላንትና ይኸው በዚች ትንሽዬ ከዛ ጋር ትንሽዬ ሊጥ እዚች ድረስ ትንሽዬ ሊጥ እና ካሜራ አድርጌ ካሜራ ይቱ ደግሞ በሻይ ማንኪያ ግማሽ በጣም ትንሽ አድርጌ ነው የጨመርኩበት። አላበዛም ከበዛ አለቀም ምንም አይጣፍጥም። ዳቦ ዳረ ዳቦማ በአንድ ፊት ይጣፍጣል፣ በጣም ነው የሚያስጠላው፣ እንጀራው ጣዕሙ ማለት ነው። ካሜራ ከበዛበት እና በዚች በጥብጬ ፍሪጅ ውስጥ አስቀመጥኩት። ግን ውጭ ከሆነ ሀያ አራት ሰዓት ይብቀዋል። እኔ ፍሪጅ ውስጥ ስላስቀመጥኩት ቆይቷል፣ ሁለት ቀን ምናምን ይሆነዋል። ከዛ አውጥቼ አጥልሎ አገኘሁት። አጥልዬ በዚች ያዘጋጀኋት በርሾ እዚ ላይ ጨምሬ በጠበጥኩና ያው እንዳያችሁት በመፍጫ ፈጨሁት ማለት ነው። ግን መፍጫ ላይ የጠበቀባችሁ ማሸት ከቻላችሁ በእጃችሁ በደንብ አሽታችሁ በደንብ ባግጠናችሁ እንደዚህ ማዘጋጀት ትችላለች። እኔ ግን ማሸት ስላልፈለኩ ነው፣ ቁጭ ብዬ እሱን ሳንደፋደፍ ጊዜ ስለሌለኝ በቃ እንደዚህ። ቢያንስ ስንት ደቂቃ ነው አሁን አራት ደቂቃ አልፈጀብኝም፣ እናንተንም አውርቼ እሱ ነው ፈጭቼ፣ አምስት ደቂቃ አልፈጀብኝም። ላስ እንደዚህ አዘጋጅታ ታስቀምጣላችሁ ነገ ሄደች እንጀራው ሲጋገር ደግሞ አሳያችኋለሁ ማለት ነው። እና ደግሞ ማለት ነው አሁን እንደዚህ ዱቄት ዱቄት አለው፣ ወላሂ ዱቄት፣ አንዳንዱ ዱቄት ቆንጆ እንጀራ ይሆናል። አሁን ይሄ ከየት እንዳመጡት አላውቅም። ብዙም አይደለም ያን ያህል ብዙም አልወጣም። እና ነጭ ሆኖ መጋገር ይቻላል። አሁን እኔ ነጭ መጋገር ነው ያለው። ከፊት አስቀምጬላችኋለሁኝ ግን ያው ሁለታ የተጋገረ ነው። ይሄ አዲስ ነው የጋገርኩት። ግን ይሄ ሲያ እኔ ጥቁር ደስ ስለሚለኝ ነው። ነጭም ያምራል፣ ነጭም ይወጣል። እንጀራ ቆንጆ ሆኖ ሳይታመስም ይወጣል። ችግር የለበትም። ግን ጥቁሩ ደስ ይላል። በደንብ ሲቦካ ደግሞ ጣዕሙ በጣም እየጣመ ነው የሚሄደው። አይገርምም? በደንብ ሲቦካ በቦካ ቁጥር እንጀራው ጣዕሙ እየጨመረ ነው የሚሄደው፣ አይገርም። እና እላችኋለሁ፣ በደንብ አብኩታችሁ። ያኔ አንዳንዴ ደግሞ በጣም እንደዚህ ሳታምሱ ተራሱ እንትን ማድረግ ትችላላችሁ፣ ኮፊ ማድረግ ትችላላችሁ። ኮፊውን አብራችሁ ከኔቶ ጋር ማብካት በጣም ጥቁር ይሆናል ብለዋል። እኔ የሆነ አቀብ ሞክሬያለሁ፣ ግን እኔ ለሱ ብዬ አላባክንም ብዬ ነው እንጂ ብጠጣው ይሻላል ብዬ፣ ያው ምግብ ነው። ግን ብጠጣው ይሻላል ብዬ ነው እንጂ፣ ቆፊም ጥቁር ያደርጋል፣ አሪፍ ነው ላችኋለሁ። ወይ በተረፈ መልካም ቀን፣ ወይ ስንት ቀን ስንት ጊዜ ነው መልካም ቀን ምላችሁ። ግን ከነጩ እና ከጥቁሩ ለእናንተ ማንኛውን የተሻላችሁ? ነጩ ነው ወይንስ ጥቁሩ ነው ያማራችሁ? ብቻ ደስ እንዳላችሁ ጋግራችሁ ብሎ ውላችኋለሁ። እኛ አቦካኩን ደግሞ ያው ከፊት አስቀምጫለሁ ግን በእንጃችሁ ማቡካት ትችላላችሁ። ጉልበት ያለው ሰው በእጁ ቢያቦካኔ ግን ተስኖኛል። እሱ በመላፋት ማን ይላፋል እናቴ። ዝም ብዬ በከላጥ ግግር በላ ያሁን ይህም በከላጥ ነው ያኛውንም፣ ነጩንም ያው ቪዲዮ ላይ እንዳያችሁት ነጩም በእንደዛው በፍጫፈጭቸው ነው ይህን ደግሞ ይህን ሳቦካ ላይ እያችሁትም ነጩነጩንን ግን ያስቀመጥኩት ሊጡም እንጀራውም ያ ነው። ይህም በተመሳሳይ መልኩ ነው ያቦካሁት። ግን ይህን ሳቦካ ላይ እያችሁት አልቀረስኩትም ነበረ። ግን በእንደዛው ነው ያቦካሁት። እናላቸዋለሁ መልካም ምራት እየበላችሁ እየበላችሁ ሲያምራችሁ አንዳንዴ እንደዚህ ጋር ጋር እያደረጋችሁ ብሎ የመዳመቅ ቅመሞችዬ መልካም ቀን።